በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን በዕለት ሐሙስ የሚነበብ የሚጸለይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ድርሳነ መድኃኔዓለም ይህ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን በዕለት ሐሙስ የሚነበብ የዘጠኙን ሰዓት ነገር የሚናገረውንን ፈጽም ፈጽምጠን። ወደ ጥንት ነገራችን መለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔ ዓለም ሞቱን አይተው አቤቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለሙም አትተውን። በክፉ ቦታ አስተቃይተህናልና፣ የሞት ጥላም ሸፍኖናልና፣ ወደ ጠላቶቻችንም መልሰህናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድም ሰጠህን፣ እያሉ ፈጽመው ጮሁ። ዳዊትም አቤቱ አምላኬ ተነሳ እጅህም ከፍ ከፍ ትበል አቤቱ ተነስ እርዳን ስለ ስምህም አድነን እያለ ጮኸ። በዚህም ጊዜ እኔ ተኝቼ ሳለ ነፍሴ ነቃች ናት ያለ እሱ ተነሳ። መለኮትም ከንፋ ከንፋስ ጋር ወደሚጠሩት ነቢያት በአካል ነፍስ ወደ ሲኦል ወረደ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከሥጋውም እንደ ዓይነ ጥቅሻ ያህል በምንም ሰዓት አልተለየውም። ከባህሪ አባቱ ከአብ ከባህረ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ የክብር ባለቤት ይገባ ዘንድ ከጥንት ጀምረውም የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እርሱ ማን ነው ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛ እና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ከፈቱ፣ የብረት መዝጊያ ተሰበረ፣ የሲኦል በሮች ቁልፎችም ጠፉ። የዚያን ጊዜም አዳም እውነት ነው ይገባል ይገባል እያለ ወደ መድኃኔዓለም ጮኸ። በዚያን ሰዓት ሲኦልም ከኔ ወገኖች የሆኑትን የሚማርክ ይህ ማን ነው? ነደሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራቱን የምወደውን ሥራ እንዳልሰራ የሚከለክለኝ ይህ እንግዳ አብርሃን ማን ነው ብላ ጮኸች። ኢሳይያስ ቀንበርን ከትከሻህ ፍርሃትንም ከልቦናህ ያጠፋል። ቀንበርም ከትከሻ ይሰባበራል። ሀጌም ወደ ሀገር መጥቷልና በመጌዶንም ያልፋል። ገንዘቡንም በመጠጊያ ያኖራል። ሳንም በደረሰ ጊዜ የቄስ ልጄ ሳውል ሀገር ራማ ይፈራዋል። ወደ ጋይም ይሸሻሉ። ይህም በአናቶን ይህም በአናቶትና ቤላንሳን ይሰማል። የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የከበሩትን ያውካቸዋል፣ ታላላቆችንም በጥፋት በትር ይቀጠቅጣቸዋል ይላል። ሀጌ ሀጌ ያለውም የሔዋን ሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው። መጠጊያ ያለውም ቤተ ክርስቲያን ናት። ገንዘቦች ያለውም በውስጡ ያኖራቸው ስጋውና ደሙ ሟች ለሚሆን ለሰው ልጅ ተግሣሴት ተጻፉ ቅዱሳት መጻሕፍትም ናቸው። ቆላ ያለውም ሲኦል ናት። ራማ ያለውም መልኩ ከከፋ ሽታው ከከረፋ ታለቃቸው ከዳቢሎስ ጋራ ከራማ የወረዱ መላእክት ተጽልመት ናቸው። ጋይ ያለውም የተረገመ የይሁዳ ማደሪያ ሲኦልን የወደድ ሲኦልን የወለደቻት ገሃነም ናት። ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑንና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር ባብም ዲያብሎስ ነው። የምድር ጉድጓድም ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎች ውስጥ ወዴት ይሰማራሉ? የአንበሳው ልጅ ይገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆቹ ሰማዮቹን ሞሉ አለ ስለ አንበሶች የተነገረውን ትንቢት እንናገር እኒህም የቀደሙ አባቶች ናቸው የአንበሳ ልጆችም እነዚህ ነቢያት ናቸው ጉድጓድም ሲወልናት የአንበሳው ልጅ ገባ ዘንድ የቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም ነው ልጁ የተባለም ለፍጥረቱ ቤዛ ሆኖ የሞተ መድኃኔዓለም ነው አደነ አነቀ ያለው ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያን ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲሆን ሽፍቶች አገኝተው ደበደቡት፣ አቆሰሉትም። ሰውነቱንም እንደ ሙት አይተው እንደ ሙት አይተው ትተው ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶት ቸል ብሎ ትቶት ሄደ። እንደዚህም ሁሉ ሌዋዊው በዚያ ቦታ አገኘው አይቶትም ቸል ብሎ ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደሱም ቀርቦ ወይንን ጨመረለት፣ ቁስሉንም ትቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው፣ ያድነው ዘንድም ለመነው፣ አዳነውም በማግስቱ ሁለት ዲናር አውጥቶ አድንልኝ፣ ስለሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍልሃለሁ ብሎ ለእንግዳ ቤት ጠባቂው ሰጠ ያለው። እነሆ የወንጌል ትርጉሙ ይህ ነው። አንድ ሰው ያለው ከገነት ወደ ሲዮል የወረደው አዳም ቀማኞችም ያለው አጋንንት ናቸው። ሌዋዊ ካህን ያለውም አሮን ነው። ሳምራዊ ያለው ግን ይህ ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው፣ ወይንም የሃይማኖት ምሳሌ ነው። በማግስቱም ያለው ፋሲካ ናት። ሁለት ዲናር ያለውም የመድኃኒታችን የኢየሱስ ክርስቶስ ክቡር ደግሞ ቅዱስ ስጋው ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ስራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለስኩ ጊዜ እከፍልሃለሁ ማለትም ከየዋህነት ጋር በበጎ ትምህርት ሰዎችን ከስተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህም በኋላ በዙፋኑ ላይ የተቀመጠ በሱ በቀኝ እጁ በውስጧም በውጪዋም በሰባት ማኅተም የታተመች መጽሐፍን አየሁ አለ። ዮሐንስን እንስማው። ይህችን መጽሐፍ ይገልጣት ዘንድ ማኅተሟንም ሊፈታ የሚገባው ማን ነው? ብሎ በታላቅ ቃል የሚጮ ታላቅ መልአክን አየው። ይህችንም መጽሐፍ ሊገልጣትና ሊያየት የሚቻለ የለም። በሰማይም በምድርም በሰማይም በምድርም ቢሆን ይህችን መጽሐፍ ሊያየትና ሊገልጻት የሚቻለ የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱት፣ አትዘን አታልቅሳለኝ ይህችን መጽሐፍ ይገልጽ ዘንድ ማኅተሟንም ይከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳን ነው አሸነፈ በዚህ ዙፋን በነዚያ በአራቱ እንስሳም በእነዚያም በሀያ አራቱ አለቆች መካከል ጎኑ እንደተወጋ ጎኑ እንደተወጋ በቁሙ አየሁ። ቀንዶቹም ሰባት አይኖቹም ሰባት ናቸው አለ። ይኸውም በምድር የተላከ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችን መጽሐፍ በተቀበላት ጊዜ እኒህ ሀያ አራቱ ካህናተ ሰማይና እኒህ አራቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተሞላበት የወርቅ ጽዋንና የሚያመሰግኑበት የምስጋናን መሰንቆ ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም ይህችን መጽሐፍ ልትቀበላት ማኅተሟንም ልትፈታ ይገባሃል፣ ስለሷ ሙታሃልና በደምህም ዋይታታልና እያሉ ያመሰግናሉ። መጽሐፉም አዳም ነው። ሰባቱ ማኅተም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ ሞተበት ያለው ሰባቱ ዘመኖች ናቸው። የቀደሙ አባቶች ከሲወል መውጣታቸው እንዲህ ነው። አርብ በሰርክ ለመጀመሪያዊት ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርንም እናመስግ- መስግነው ፈረሱንና በላዩ ላይ የተቀመጠውንም ወደ ባህር ጣላ እያሉ ባህር ያለው በኃጢያት ታስሮ በትቤት ተጭኖ ዲያብሎስ ወደ እሷ የወረደባት በዚያን ጊዜ ገነት ከተዘጋች በአምስት ሺህ አምስት መቶ ሰላሳ ሦስት ዘመኗ ተከፈተች። ነቢያትም በረዳም በእግዚአብሔር ደስ ይበላችሁ ላዳነን ለያዕቆብ አምላክም ምልል በሉ በሚል በዳዊት በመዝሙርም እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ ለችግራቸውም አዳናቸው። ቃሉን ላከ አዳናቸውም፣ ከሞታቸውም አዳናቸው። ከሞት ጥላ እና ከጨለማ አወጣቸው። እግር ብረታቸውን ሰብሮ የሀገራቸውን መንገድ የሄዱ ዘንድ የቀና መንገድን መራቸው። አርፈውም ማልና ተደሰቱ። ወደ ወደዱትም ወደ መራቸው ህዝቡን አድኗቸዋልና የእግዚአብሔር ቸርነቱን ድንቅ ሥራውንም ለሰው ልጆች ንገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸውም እንደወፍ ከአዳኝ ወጥመድ አመለጠች፣ ወጥመድ ግን ተሰበረች። እኛም ዳነ እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ፣ የዚያን ጊዜ ኢሳይያስ እግዚአብሔር እንዲህ ይላል በአሕዛብ ሥርዓት ምድርን ታቅናና የአዳምንም ርስት ትወርስ ዘንድ በተመረጠች ቀን ሰማው በመዳን ቀንም ረዳሁ ያለው ደረሰ፣ ተፈጸመ። እስረኞችንም ውጡ አላቸው። በጨለማ ያሉትንም አበራላቸው። አይራቡም፣ አይጠሙምም። የፀሐይ ዋይም አያቃጥላቸውም። የሚመራቸው ይራራላቸዋል ወደ ውሃ ምንጭም ያመጣቸዋልና፣ የዚያን ጊዜም እግዚአብሔር ይቅር ብሏልና ከተራሮችና ከምድር ደስታ ይመነጫል፣ የተቸገሩ ወገኖችም ደስ ያሰኛቸዋል። እንደዚሁም ሁሉ ሆሴም በልጁ ሞት የማይጨክን ጥበበኛ ልጅህ ከሞት እጅ ተቤዣቸው ከሲኦልም ማዳናቸው ሲኦል መፍረጃ ትንካረስ ወዴታ አለ አለ የአባታችን የአቡነ የአቡነ መብዓ ጽዮን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ትማምነን። ከዚህም በኋላ በዓሉን የሚያከብር ይልቁንም የመድኃኔ ዓለምን መታሰቢያ ለማድረግ የሚጨነቅ ሆነ። በእጅ ፈይቶ ጠላ ይጠምቃል። እንጀራንም ይጋግራል። ውሃንም ይጠዳል። እንጨትንም ለለቅሞ በራሱ ተሸክሞ የፈጠረውን ያደንዘል የእንጨት መስቀል የተሸከመ መድሃን ያለምን እያደነቀ እኔም እኔ መታሰቢያውን አደርግ ዘንድ ሸከማለሁ ይላል። የአባታችን የመባ ጽዮን በዕለተ ሐሙስ የሚነበብ የሚጸለይ ገርሉ ይህ ነው። በተማሪዎችን ፊት ተንበርክኮ እሳትን ያነዳል። እሱ ቄስና መምህርም ሆኖ ሳለ መከበርን አልወደደም። በመድኃኔዓለም በፍቅሩ ጠጅ ሰክሮ ወደ ኋላ አልተመለሰም። እሱ ባመለከተው ገንዘብም መጋቢት 27 ቀን በዓልን አደረገ። ከፍጹም ምስጋና ጋራም በጾምና በጸሎት ከካህናትና ከዲያቆናት ጋራ ዕጣንን በማሳረግ የተራቡትን በማጥገብና የተጠሙትን በማርካት ማህበርንም ለየወሩ ሠራ። ማበርተኞቹንም በእጣ ከፍሎ ስለ አምላካችሁ ስለ መድኃኔዓለም ስለ ሞቱ መታሰቢያ ኃይላችሁ እስከሚደክምና ወዛችሁም እስከሚንጠፈጠፍ፣ አጥንታችሁ እስከሚቀጠቀጥና ደማችሁ እስከሚፈስድ ስራን ስሩ ድከሙም አላቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል በአገልጋይ ስም ቀዝቃዛ ውሃን ያጠጣ እውነት እላችኋለሁ፣ ዋጋ አይጠፋበትም ያለውንም ስሙ። በመድኃኔዓለም ስምማ መታሰቢያን ያደረገ በእርሱ ዘንድ ባለሟልነትን ያገኛል። እንደሱም ነፍሳትን ከሲዮል ያወጣል። ስለ መድኃኔዓለም ስለ ሞቱና ስለ ሞቱ ክብርና ስለ እመቤታችን ስለ ቅድስት ድንግል ማርያም ልብሶ ስለሚያስደንቅ ሕማሙም ተገዙ ድከሙም እስኪያስቡት ከታርቃንና ከሰማዕታት መታሰቢያና ከመዳሃን መድኃኔዓለም መታሰቢያ የትኛው ይከብራል? የትኛውስ ይበልጣል? ይህንንም ሰርታችሁ ብትኮነኑ ስለ እናንተ እኔን ይኮን ነኝ። ነገር ግን ከተከራካሪ ከክፉ ሰዎች አነጋገርና ከሰይጣን መነሳሳት የተነሳ አትታወቁ፣ ካለም ፊት ተጠበቁ። ንጹህናን የለበሰ ንጹህ ካህን አባታችን መብዓ ጽዮን የመድሃኔ ዓለምን መታሰቢያ የሚያደርጉትን ሰዎች ዘወትር እንዲመክራቸው ነበር። የመብዓ ጽዮን የረዴቱ ኃይል እስከ ዘላለሙ ድረስ ከኛ ጋር ይኑር አሜን። እርሱም የመድኃኔዓለምን መታሰቢያ ለማድረግ ጨከነ። በዘመን አቆጣጠር በየአመቱ የሚገኝ ፋሲካ አርብ ከሆነበት ቀን ጀምሮ የመድኃኔዓለም የስቅለቱ መታሰቢያ ቅድስት ከሆነች ከትንሣኤው ጋራ በሦስተኛው ቀን ያደርጋል በስድስተኛው ቀን በአስረኛው በሃያኛውም በሰላሳኛውም በአርባኛውም ቀን የፋሲካ ዓርብ እስከሚደርስ ቆጥሮ ሁልጊዜ በየዓመቱ የሚመጣ የትቅለቱን ቀን በአንደኛው ወርም ቢሆን በሁለተኛውና በሶስተኛውም ቢሆን የመድኃኔ ዓለምን መታሰቢያ ባገኘው ወር ያደርጋል። በዓርብ ቀንም እንዲሁ ያደርጋል። በዘች ቀንም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ሁሉን ለማዳን በፈቃዱ ወዶ ተሰቀለ ይላል። ኃጢአትን ያልሰራ ሐሰትን ባፉ ያልተገኘበት ስለ ሰው ኃጢአት ታመመ ሞተም። የመድኃኔ ዓለም የሞቱ መታሰቢያ በምትሆን በዚህች በዓርብ ቀንም ወገቡን ታጥቆ በጉልበቱም ተንበርክኮ በጨዋታ አፍቶ ንጹሕ የስንዴ ዳቦን ይጋግራል። በትምህርተ መስቀልም ያትመዋል። ቁርባኑም ከተፈጸመ በኋላ ከዚህ ህብስት ከጽዋ ጋር ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀው በበሉ ጊዜ ይድናሉ። እንደ ቁርባንም ይቆጠርላቸው ዘንድ የመድኃኔ ዓለምን መታሰቢያ የሚያደርግ አባታችን ካቀረበው ከዚያ ህብስት ይበሉ ዘንድ በእምነት እየተጨናነቁ ከቅርብም ከሩቅም ሰዎች ይመጡ ነበር። የመድኃኔ ዓለም ቸርነቱ የመብዓ ጽዮን ልመናው ከሰይጣን ወጥመድ ከክፉ ሰዎችም አንደበት ያድነን ለዘላለሙ አሜን። መድኃኔ ዓለምን የምትወዱት አባቶችና ወንድሞች እህቶችም እናቶችም ያደረገውን የተአምሩን ገናንነት ስሙ በተጻፈ ጊዜም ትንሽ ይበቃል መጽሐፍ ለጥበበኛ አንዲት ቃል ትበቃዋለች እንዳለ ብፁዕ ተክለ ማርያምም መድኃኔ ዓለምን ይወደዋል። በዓሉንም ከሌላ ጋር አይጨምርም። መባውንም ዕጣኑንም ወይኑንም ዘይቱንም እህሉንም ጨውንም ለመድኃኔዓለም መታሰቢያ የሚሆነውን ሁሉ ለብቻ ያስቀምጠዋል። በረሀብ እስኪሞት ድረስ ከመድኃኔዓለም ከመታሰቢያው እህል ምንም ምን አይቀምስም። ዳግመኛም የሰበሰበውን ሁሉ ለመድኃኔዓለም መታሰቢያ እና ለልደቱና ለከበረይ ትንሣኤው ለእናቱ ለቅድስት ድንግል ማርያም በዓል የሚሰዘን ተሳለ። ዳግመኛም ከምበላውና ከምጠጣው ሁሉ ግማሹ ለተቸገሩትና ለጦማ ዳሪዎች ይሁን ብሎ ተሳለ። ለንጉሱ ከሚገዛቸው አገሮች እጅም እጅ መንሻ አስራቱን እንዲሰጡት ሁሉ እኔም ለንጉሴና ለፈጣሬ ለመድኃኔዓለም እሰጣለሁ። ይህ የመድኃኔዓለም ፈንታ ነው ብሎ ከማዕዱ ከፍሎ አስቀመጠ። ከቤቱም ሳለ ወደ ሌላ ቦታ ሲሄድም ቢሆን አስቀድሞ ለነዳያን ሳይሰጥ አይበላም፣ በየዕለቱም አያስታጉልም። መንግሥተ ሰማያት የሚያገባውን የተስፋውን መንገድ እየጠረገ። የመድኃኔ ዓለምን በዓል በቀረበ ጊዜ በጾምና በጸሎት ሰባት ቀን ይማልላል ይማለላል። ሆዱን ሳያጠገብ ራሱን ሳያስተኛ በፍጹም ልብሶ ነው እንጂ ምድርን እስኪያርስ ድረስ ከዓይኖቹ እንባውን ያፈሳል። ዳግመኛም በውሃ አይደለ በእንባው እግሩን ያርሳል። ከልቅሶው ብዛት የተነሳ እስኪጠፉ ድረስ ዓይኖቹ ታመሙ። መሬታችን ቅድስት ድንግል ማርያምን ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒትን እሰጥህ ዘንድ እነሆ መጣሁ አለችው። በዚያን ጊዜም እንደ ሜሮን ጣቶቿን ከዚያ ጽዋን ነክራ ዓይኖቹን ቀባችው። ከበሽታውም ዳነ፣ እንደ ቀድሞውም ሆነ። ከዚያችን እለት ጀምሮ ስመም አላገኘውም። ስለዚህም ነገር ከእሱ ርቃ የምትኖር እመቤታችን ቅድስት ድንግል ማርያም ዘወትር የምትጎበኛት አንዲት ሴት ምስክር ሆነች። ከእለታትም በአንድ ቀን ወደ እርሱ መጥታ እመቤታችን ቅድስት ድንግል ማርያም ለአይኖች መድኃኒትን ስትኩል አየሁ አለችው። እውነትሽን ነው አንቺ እንዳየሽ አየሁ አላት። መድኃኔ ዓለምንና እናቱ ቅድስት ድንግል ማርያምንም አመሰገናቸው። ከዚህም በኋላ በጾምና በጸሎት ፊቱን በመጽፋት ጀርባውን በጅራፍ በመገረፍ እግዚአብሔርን አገለገለው። ስለዚህም ነገር ከመድኃኔ ዓለም ኃይልንና ረድኤትን ይቀበላል። በተቀደሰች በአርባ ጾም የመድኃኔ ዓለምን ግርፋት እያሰበ መቶ ጊዜ ሰውነቱን ይገርፋል። ዳግመኛም በሕማማት ከእልፍ በሚበዛ ሰውነቱን ይገርፋል። ከጀርባው ግርፋትም የተነሳ ደሙ ከመሬት እስከሚወድ ድረስ ልቡንም አጥቶ ከምድር ላይ አወደቀ። የመድኃኔ ዓለምን መከራውን አስቦ እንደሞተ ሆነ። በዚያችም ሰዓት የመሬታችን የቅድስት ድንግል ማርያም ልጅ መድኃኔ ዓለም መጣ። ተክለ ማርያም ሆይ ተነስ፣ እኔ ቁስልህን አድንሃለሁ አለው። ይህንም ብሎ የጀርባውን ቁስል ዳሰሰው፣ በዚያችም ጊዜ ዳነ። ምንም ምን ሕማምም እንዳላገኘ ሆነ። መድኃኔ ዓለምም አባታችን አቡነ መብዓ ጽዮንን በአንተ ባንተ እጅ ትገደል ትገደል መድኃኔዓለምም አባታችን መብዓ ጽዮንን በአንተ እጅ ትገደል ትገደልን እኔ እንኳን የተገደልኩት በአመፀኞች ባይሁድ እጅ ነው አለው። በዚያችን ሰዓት ከንፈሮቹን ይዞ አፉን ከፍቶ ሦስት ጊዜ እፋለበት የከበረ ትንፋሴም ከትንፋስ ጋራ ይጨመር፣ ስጋም ከነፍስ ጋራ የከበረ ይሁን አለው። አንተ በላይ እፍ ያልክበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈም፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምንም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። እመቤታችን ቅድስት ድንግል ማርያም ፈገግ አለች፣ ስለ ልጇ ስለ ፍቅሩ ገናናነትም ተደሰተች። የመቤታችን የቅድስት ድንግል ማርያም ልጅ መድኃኔ ዓለምን መብዓ ጽዮንን ስለ ስለ ሞቴ ሞተሃልና ስለ ክቡር ደሜም ደምህን አፈሳሃልና እንደወደድከኝ እኔ ምወድሃለሁ። ሁልጊዜም ካንተ አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደጠሉኝ እንደ አይሁድ እንደነሱ ይሆኑ። ነፍስ ከሥጋ ተለይታ በምትወጣበት ቀንም ለሌላ አልሰጣትም፣ እኔ ይቀበላታለሁ እንጂ ወደ አንተም የደረሰ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅህም የተባረከ የሩቁንም የቅርቡንም ሰው ምርልሃለሁ። እኔ ኢየሱስ መድኃኔዓለም በእኔና በእናቴ በማርያም በማይታበል ቃሌም ቃል ኪዳንን ሰጠው፣ መሐላዬንም አላጎርልብም። አባታችን አቡነ መብዓ ጽዮንም ይህን ሰምቶ ፈጽሞ ተደሰተ። ያለ ቸርነቱ በቀር በጎ ስራ ለሌለኝ ለኔ ለኃጢአተኛው ይህን ሁሉ ስላደረገልኝ ለእግዚአብሔር ምን እከፍለዋለሁ አለ ነገር ግን እስከ ዘላለም ድረስ ስሙ የተባረከ ይሆን አለ አሜን ወዳጆቼ የክርስቲያን ወገኖች ሆይ መድኃኔ ዓለም ያለውን እንግዲህ ስሙ በእንጀራም ሆነ በውሃም ሆነ በበግም መታሰቢያ የሚያደርግ ስቅለቴንና ሞቴን ትንሣኤንም አስቦ መብራትንና ስንዴን ከልቦ አንቅቶ ለቤተ ክርስቲያን የሚሰጥ በማይታበል ቃሌ እውነት እላችኋለሁ እስከ አስራ ሁለት ትውልድ እምርለታለሁ አባቱንና እናቱን ዘመዶቹንም ወደ ላይ እስከ አስራ ዘጠኝ ትውልድ እምርለታለሁ ያለውን ስሙ ዳግመኛም የእኔን መታሰቢያ የሚያደርግ እህልም ቢያጣ ያበደረውና በችሎቱ በችሎቱ የተራዳው እንጨትና እህል ውሀንም የሰጠው እስከ ሰባት ትውልድ እምርለታለሁ ሁሉም በእምነት ይድናል ያለ እምነት ግን ከነቢያትና ከሐዋርያት ከጻድቃንና ከሰማዕታት ከቅዱሳንም ሁሉ የዳነ የለም። በወልድ ያመነ የዘላለም ሕይወት አለው። በወልድ በመድኃኔዓለም ያላመነ ግን ሕይወት መንግሥተ ሰማያትን አያትም፣ የእግዚአብሔር መቅሰፍት በላዩ ይወርዳል እንጂ እንዳለ በወንጌል። አሁንም በልብ ጭከና አምኖ መታሰቢያዬን ያደረገ በእኔና በአባቴ በመንፈስ ቅዱስም በእናቴ በማርያምም ዘንድ ስለ ሰው ፍቅር ከሰማይ ስለወረድኩ ክብርና ባለሟልነትን ያገኛል። ስለዚህም ነገር የመድኃኔዓለም በዓሉን በየወሩ በሃያ ሰባት ቀን መታሰቢያውን አድርጉ። ዳግመኛም የጥምቀትን በዓል አክብሩ። ይኸውም ወደ ባህር ወርዶ የተገለጸበት ነው። እንደ ስርዓቱ ሕዝቡን ያጠምቅ ዘንድ የተጠመቀበትም ነው። ዕለቱም ማክሰኞ ነው። በዚያን ጊዜ ጌታ በክብር ከቅዱሳን መላእክት ጋር ወደ ባህር መጣ። ቅዱሳንንም ሁሉ ከበረሃ ከዋሻው ከተራሮችም ሰበሰባቸው። ከነሱም በደመና የመጣ አለ፣ በነፋስ ክንፍም የመጣ አለ፣ የወርቅ ጫማም ያለው አለ። የሁላቸውም መልካቸው የራሳቸው ነው። ታላቅ ጉባኤም ሆነ። ከፍ ያለ ስጦታም ባህሪቱ ከሁለቱ ተከፈለች። አንዱ ሰዓትን አንዱ ውሃን ሆነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም አለምም ከእሳቱ ውስጥ ገባ። ከዚህም በኋላ ከዚያ ከመጡት ሁለቱን ቅዱሳንና መብዓ ጽዮንን አጠመቃቸው። ከእሳቱም ወጥቶ እጁን በአባታችን በተክለ ማርያም ራስ ላይ አኖረ። ከዚያም የመጡትን ቅዱሳን ሁሉ ያጠምቅ ዘንድ አዘዘው። በመድኃኔዓለምም ችሎታ ተፈጸመ። ዳግመኛም አንዱን ካህን ያጠምቅ ዘንድ አዘዘው። በዚያም ውሃ ሴቶችን ወንዶችንም ህዝቡንም ያጠምቅ ዘንድ በከበረ በጥምቀትም ውሃም አከበራቸው። በየሀገራቸውም ገቡ። እኒህ ቅዱሳንም ወደየባህታቸው ተመለሱ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ግን ከመላእክት ጋር ቁሞ ይህን የሚጠይቀውን እኒህን ቅዱሳን ታውቃቸዋለህን ብሎ ጠየቀው። ስንቱን ቅዱሳን አውቃቸዋለሁ የማውቃቸውም አሉ የማላውቃቸውም አሉ አለው። የሚያውቃቸውንም ስማቸውን ጠራ። ሁለተኛም አባታችን መባጽዮን መድኃኔዓለምን የጥምቀት ጸጋ ተሰጣቸውን ከኃጢአታቸውስ ነጹን አለው። ፈቃዱን ለሚያደርግለት ለመባጽዮንም እነዚያን ቅዱሳን አስራት ሰጠው። ቅዱሳንንም ያጠምቅ ዘንድ አዘዘው። የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የክብር ስሙ ይክበር የረድኤቱ ኃይልም የክርስቲያን ወገኖችን ሁላችንንም ያድንን የአባታችን የአቡነ መብዓ ጽዮንም ረድኤት እና በረከት ቃል ኪዳኑም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባም እንደተቀበልክ ለሁልጊዜም የሚያገለግሉ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩም። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውን ያነበበውንም በደለኛና ሁሉን በአማላጅነቷ የምታምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ህዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት